ክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እንሆ የዕለቱን ዘገባዎቻችን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመር። አበይት ነጥቦቹ የብል የብልጽግናው መንግስት በፋኖ ኃይሎች የከባድ መሳሪያ ጥቃቶች እየተፈጸሙ ነው ሲል ከሰሰም። የፋኖ ኃይሎች ደግሞ በተለያዩ ስፍራዎች አሰልጥነን አስመረቀን የሚሏቸው ታጣቂዎቻቸውን ማሳየታቸውን ቀጥሏል። ዝርዝሩ ተዘጋጅቷል። በትግራይ ግራይ ክልል የእርስ በርስ ግጭት ይፈጠራል የሚል ስጋት ማንዣበቦ ተነገረም። ፓርቲው በትግራይ ሁሉን አካታች ብሔራዊ ውይይት እንዲደረግም ጥሪ አቅርቧል። ተጨማሪውን አዘጋጅተናል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ የ50 ሺህ ሰራዊት ሊያሰለጥኑ ስለመሆኑ ታውቋል። ይህንን በተመለከተ በአስመራ ውይይት ለማድረግ ቀጠሮ ተይዟልም ተብሏል። ይህንንም ትሰማላችሁ። በቀይ ባህር ላይ ስለሚሰማራ ጦር ግብጽ ከኢትዮጵያ ጀርባ ልዑክ መላኳን አሳወቀች። ለረጅም ዓመታት ከኢትዮጵያ ጋር ሲደረግ የነበረው ድርድር ተቋርጧልን ብላለች። ሌላኛው መረጃችን ነው። በሃይማኖት አባቶች ላይ የሚፈጸሙ ግድያዎች አሁንም መቆሚያ አላገኙም። በኦሮሚያ ክልል ምስራቅ አርሲ ሌላ የሃይማኖት አባት መገደላቸውም ተሰምቷል። በአካባቢው የሚፈጸመውን ግድያና ጥቃት ተከትሎ በርካታ ነዋሪዎችም ተፈናቅለዋል ተብሏል። የምንቃኘው መረጃችን ይሆናል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የሶሪያው መሪ አሸባሪነት ስያሜ እንዲገመገም ትዕዛዝ አስተላለፉ። ፕሬዝደንቱ አሜሪካ በሶሪያ ላይ የጣለችው ማዕቀብ እንዲነሳም ፊርማቸውን አስቀምጧል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግና መንግስት በፋኖ ኃይሎች የከባድ መሳሪያ ጥቃቶች እየተፈጸሙ ነው ሲል ከሰሰም። የፋኖ ኃይሎች በተለያዩ ስፍራዎች አሰልጥነን አስመረቅን የሚሏቸውን ታጣቂዎቻቸውን ማሳየታቸውን ቀጥሏል። የአማራ ክልል ከሰሞኑ የሰልፍም የውጊያ ዘመቻዎችም እንደነበሩበት የሚታወቅ ነው። የፋኖ ኃይሎች በአውደ ውጊያዎች የፋኖ አመራሮችን መደምሰስ፣ በከተሞች ውስጥ ደግሞ የህግ ማስከበር ዘመቻይን ህዝብ ደግፎታል የሚል ፖለቲካዊ ስራን በማቀድ የተደረገ ነው ይሉና ይህንን በመቀልበስ በ መልሶ ማጥቃት ሰብአዊ ጉዳት ያደረስንበት በርካታ የጦር መሳሪያዎችን ያገኘንበት የታሰሩ ሰዎችንም ያስፈታንበት ነበር ይላሉ። በአውደ ውጊያዎች ላይ የነበሩትን ሁነቶች በተመለከተ ዝምታን የመረጠው ብልጽግና ሰልፎቹን በተመለከተ ግን በእጅጉ ሲያስተጋባም ታይቷል። በእርግጥ እነዚህን በክልሉ ዋና ዋና ከተሞች ዙሪያ ጭምር የተደረጉ ውጊያዎችን በተመለከተ እንዲናገር የሚጠበቅ አይሆንም። ምክንያቱም ፊልድ ማርሻል ብርሃኑ ጁላም የፋኖ ኃይሎች በአመዛኙ ተጠናቀው ገዳምና ዋሻ ውስጥ የተደበቁት ቀርተዋል እንጂም ከተማ ዙሪያ ካምፕ ላይ ጥቃት የማድረግ አቅም የላቸውም ብለዋል። ና አሁን ዘጠና ፐርሰንት በሚገባ በተጨባጭ በሪፖርት ማቅረብ የሚችለው ዘጠና ፐርሰንት መተናቸው የቀረው 10 ፐርሰንት በዱር በገደል በዋሻ በገዳም እየተደበቀ መከላከያ ሰራዊት ሽፍታ ለቃሚ አይደለም። ፊልድ ማርሻሉ ይህንን ባሉ በቀናት ልዩነት የክልሉ መንግስት አመራሮች ደግሞ የፋኖ ኃይሎች የከባድ መሳሪያ ድብደባ ፈጽመዋል ሲሉ ገልጿል። የብልጽግናዎች ማመንትና የአካባቢ ነዋሪዎችን አነጋገርኩ ያለው ቢቢሲም በሰሜን ወሎ ዞን ግዳን ወረዳ ሙጃ ከተማ በተፈጸመ ተደጋጋሚ የሞርታር ጥቃት አራት ሰዎች ሲገደሉ ሰባ ሰዎች ደግሞ መቁሰላቸውን እንደነገሩት አሳውቋል። ጥቃቱ የተፈጸመው ከትናንት በስቲያ በሙጃ ከተማ ከጠዋቱ ሁለት ሰዓት አርባ አካባቢ ነው ያሉ ሲሆን የአካባቢው አስተዳደርና የዞን አመራሮችም ጥቃቱን የፈጸሙት በአካባቢው የሚንቀሳቀሱ የፋኖ ኃይሎች ናቸው ሲሉ አክለዋል። ጥቃቱ በመንግስት የተጠራ ህዝባዊ ሰልፍ መዳረሻ እንደሆነ በታመነበት ኳስ ሜዳና በዙሪያው መድረሱን ሶስት ነዋሪዎችና የአካባቢው ባለስልጣናት ነገሩኝ ሲልም ነው ያነሳው። የወረዳው ዋና አስተዳዳሪ ከፋኖ የተተኮሰብን የከባድ መሳሪያ ማለት የሞርታር ቁምቡላ አሃዝ አምስት ነው ይላሉ። ጥቃቱ በተፈጸመበት ጊዜ ሁሉም ሰው በስጋት እየተሯሯጠ ነበር፣ ወደ ሐኪም ቤት የሚሄዳለም፣ ቤተሰቡን የሚፈልጋለም፣ ግርግር ነው የነበረው ሲሉ ከጥቃቱ በኋላ የነበረውን ሁኔታ አስረድተዋል። ከግዳን ወረዳ ባለፈም በላስታ ወረዳም ሰልፍ ለመበተን ተመሳሳይ ጥቃት ደርሶብናል ሲሉ የገለጹት ደግሞ የዞኑ ከፍተኛ ሹማምንት ናቸው። በክልሉ መንግስት በኩል በይፋ ይህን ነገር እንጂም በጎንደር ከተማም ጥቃቶች ደርሰዋል የሚለው መረጃም ሲገለጽ ሰንብቷል። ፒያሳም፣ ቅዳሜ ገበያም፣ ቦሌ ጋርደን ተብሎ በሚጠሩ አካባቢዎች ጭምር ነው እነዚህ ጥቃቶች ተፈጽመዋል የተባለው። ያስከተሉ ሰብአዊ ጉዳት እንዳለ ባይታወቅም እነዚህን ጥቃቶች በተመለከተ ከፋኖ ኃይሎች በኩል የተባለ ነገር ባይኖርም፣ የብልጽግናው መንግስት ከትናንት በስቲያም በቋሪት ገነት አቦ አቅራቢያ የፈጸመውን የሞርታር ድብደባና ያደረሰውን ሰብአዊ ጉዳት በተመለከተ ግን እንዲገልጽ አይጠበቅም። ላለፉት ሶስት ቀናት በሰሜን ወሎ ዞን ተኩለሽ ቀጠና እያደረገ ያለው ተከታታይ የከባድ መሳሪያ ድብደባን በተመለከተም እንዲሁም በየትኛውም ኃይል የሚፈጸሙ በሰላማዊ ዜጎች ላይ ጉዳትን የሚያደርሱ ጥቃቶች ተቀባይነት የሌላቸው መሆናቸው እንዳለ ሆኖ አገዛዙ በከተሞች ላይ ታጣቂዎች የሞርታር ጥቃት አደረሱ እያለ ያለው ግን ስለመጥፋታቸው ሸለቆና ገዳምም ስለመደበቃቸው በተገለጸ ተመሳሳይ ወቅት መሆኑን ልብ ይሏል። የፋኖ ኃይሎች ደግሞ የሰራዊት ግንባታ ላይ ስለመሆናቸው ነው የሚያስረዱት። ባለፉት ተከታታይ ቀናት በጎጃም ጎንደር እና ሰሜን ጎሎ የተለያዩ ቀጠናዎች ሰልጥነው የተመረቁ ያሏቸውን ኃይሎቻቸውን ለዚህ በአብነት አቅርበዋል። በትግራይ ክልል የእርስ በርስ ግጭት ይፈጠራል የሚል ስጋት ማንዣ በቦ ተነገረም። ፓርቲው በትግራይ ሁሉን አካታች ብሔራዊ ውይይት እንዲደረግም ጥሪ አቅርቧል። አማራን በአማራ ኦሮሞን በኦሮሞ መውጋት በሚል በሁለቱ ክልሎች ሚሊሻዎችንና ታጣቂ አካላትን እያሰለጠንም ከክልሉ ወጣቶች ጋር እያፋለም የሚገኘው የብልጽግናው መንግስት አሁን ትኩረቱን በትግራይ ክልል አድርጓል። በህወሀት አመራሮች መካከል የተፈጠረውን ክፍፍል ተከትሎም የፖለቲካ ቡድኑን እርስ በራሱ የሚካሰ ተሰስና የሚወነጃጀል ማድረግም ችሏል። ይህን ልዩነት በመሳሪያ የታገዘ ለማድረግ ደግሞ የትግራይ ተወላጅ የቀድሞ የትግራይ ሰራዊት አመራሮች የሚያስተባብሩትን ጭምር ታጣቂ ኃይል ባፋር ክልል እየደገፈ እያሰለጠነ ይገኛል። ይህንን ተከትሎም ፓርቲው የተፈጠረውን ስጋት ገልጿል። የህወሃትን ክፍፍል ተከትሎ ለሁለት የተሰነጠቁት የትግራይ ክልል ታጣቂዎች ወደ እርስ በርስ ግጭት ሊያመሩ ነው የሚል ከፍተኛ ስጋት አንዣቧል ነው ያለው። ሳዎት ሊፈጠር የሚችለው ቀውስ ለማስቀረትም ፓርቲው በትግራይ ሁሉ ሙሉን አካታች ብሔራዊ ውይይት እንዲደረግ ጥሪ ያቀርባለሁ ብሏል። ብልጽግና ታጣቂዎችን ትጥቅ ፍቱ እያለመልሶ ታጣቂ ቡድን የሚያደራጅ መሆኗል። ከሰሞኑ ይህ በብልጽግና የሎጂስቲክስ ድጋፍ ይንቀሳቀሳል የተባለው ታጣቂ ቡድን ድርጊትን በተመለከተ መዘገባችንም ይታወሳል። ከአፋር ወደ ትግራይ የሚወስደው መንገድ ለረጅም ሰዓታት እንዲዘጋ ያደረገውን ክስተት እነዚህ ታጣቂ ኃይሎች ከባለፈው እሁድ ለሰኞ አጥቢያ ሌሊት ጀምሮ ወደ ትግራይ ገብታችሁ ስልጣናችሁን ተረከቡ የሚል ትእዛዝ ከብልጽግናው መንግስት መምጣቱ

ታጣቂዎቹ ወደ ትግራይ መንቀሳቀስ ሲጀምሩ ነበር መንገዱ ተዘጋ የተባለው። ታጣቂ ኃይሎቹ በአፋር ክልል በዞን ሁለት ኤርበቲና መጋሌ ላይ ስልጠና ሲወስዱ የነበሩ ሲሆን በቁጥር አንድ ሺ ስምንት መቶ እንደሚሆኑ ይገመታል ሲሉ ምንጮች መግለጻቸውን መዘገባችን አይዘነጋም። ብልጽግናዎች ታጣቂ ኃይሎቹን ከመቀለ በቅርብ ርቀት ላይ ወደሚገኘው ሚላዛት ተብሎ ወደሚጠሩ አካባቢ እንዲንቀሳቀሱ አድርገዋል ያሉት ምንጮቹም የሎጂስቲክስ አቅርቦትና መሰል ድጋፍ የያዙ ሌሎች አመራሮች ደግሞ አባላ በተባለው ከተማ መግባታቸውን ማስረድቷል። ትግራይ የርስ በርስ ጦርነት ማዕከል ለማድረግ ታጣቂዎችን ከመደገፍ ባሻገርም የህወሀት አመራሮችና ወታደራዊ አዛዦችን ልክ እስራኤል በኢራን መሪዎች ላይ እንዳደረገችው አደርጋለሁ ሲሉ ጠቅላይ ሚኒስትሩ መናገራቸውንም እንዲሁም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ 50 ሺህ ሰራዊት ሊያሰለጥኑ መሆኑ ተነገረም። ይህን በተመለከተ በአስመራ ውይይት ለማድረግ ቀጠሮ ተይዟለም ተብሏል። በሰሜን ሱዳን የሱዳን ጦር አጋር ኃይሎች ኃላፊ የሆኑት ኮማንደር መሐመድ አልጃኮሜ ለጋዜጣው የሰጡት ቃለ ምልልስም እያነጋገረ ነው። አልሱዳን ለተሰኘው የሀገሪቱ ጋዜጣ እንዳሉት የአስመራው አገዛዝ መሪ ኢሳያስ አፈወርቂ 50 ሺህ ጦር ከሰሜናዊ የሱዳን አካባቢዎች በማሰባሰብ ለማሰልጠን ፈቃደኛ ሆነዋል። ይህ ስልጠና በቀጠናው ያሉ የሱዳንና የወዳጆቻችን ጠላቶችን ስጋት የመቀልበስ ዓላማ ያለው ነው ሲሉም አክሏል። ይህ የአምሳ ሺህ የሱዳን ኃይሎች ስልጠና በተለያየ ምዕራፍ ተከፋፍሎ የሚከናወን ስለመሆኑ ያብራሩት ኮማንደሩም ከሰሜን ናይል አስተዳድሮች የተውጣጡ አመራሮችም በቅርቡ ወደ አስመራ ተጉዘው ባፈጻጸሙ ዙሪያ ለመነጋገር እቅድ ይዘዋል ብለዋል። ከፕሬዚደንት ኢሳያስ አፈወርቂ ጋር የተያዘው ይህ የውይይት መርሃ ግብርን ተከትሎም ሻቢያ ለሱዳን ወጣቶች ስልጠና እየሰጠም ሱዳን እንዲዋጉ የሚያደርግ ይሆናል እንደማለት ነው። የሰሜን ኃይል ተብሎ የሚጠራው ኃይልን የሚመሩት ኮማንደር አልጃ ኮሚ ከአራት ዓመታት በፊት በነበረው የጁባው ስምምነት ከነበሩ አመራሮች ውስጥ አንዱ ሲሆኑ የሱዳንን ጦር ደግፈው እየተዋጉ ከሚገኙ ኃይሎች መካከልም ናቸው። ሻቢያ በጉረቤቶች ቤቶች የእርስ በርስ ጦርነት በቀጥታ የሚሆን በተዘዋዋሪ ሲሳተፍ ይህ የመጀመሪያው እንዳይደለም የሚታወቅ ነው። በብልጽግና ተጋብዞ በኢትዮጵያ የእርስ በርስ ጦርነት ተሳትፎም በሚሊዮን ገዳይ ውልቂት የነበረው ሚናም ግን ከፍ ተኛ ነበር። በሱዳኑ ጦርነት ከአል ብርሃን ጎን ሆኖ የተለያዩ ኃይሎችን እያሰለጠነ በመላክ ድጋፉን አሳይቷል። አሁን ደግሞ ይህንን ተሳትፎን ከግብጽ ድንበር እስከ ኢትዮጵያ ድንበር አካባቢ ባሉ የሱዳን ቀጣናዎች ላይ የሚሰማራ 50 ሺህ ሰራዊት በማሰልጠን ያሳድጋል ማለትም ይሆናል። በእርግጥ በሱዳኑ የርስ በርስ ጦርነት በተለያየ ጎራ ቁመው ድጋፍ የሚያደርጉ ሀገራት በርካታ ናቸው። እንደተባበሩት ሀረብ ኤምሬቶችና የአዲስ አበባ ቅርንጫፍ መስሪያ ቤቷ የሚባልለት የአራት ኪሎ አስተዳደር አማጽ ኃይሉን ደግፈው መቆማቸው ተደጋግሞ የተገለጸ ነው። ግብጽ ወታደራዊ አውሮፕላኗን ጭምር በማሰማራት ልክ እንደ ኢሳያስ አስተዳደር ሁሉ ከአልብሮሃን ጦር ጎን ቁማለች። እንደ ሩሲያ፣ ቱርክ፣ ዩክሬን፣ ቻድ፣ ደቡብ ሱዳን፣ ኬንያ ያሉ ሀገራትም በተለያየ መጠንና በተለያየ ጎራም እየተሳተፉ ስለመሆኑ መረጃዎች ያመለክታሉ። በቀይ ባህር ላይ ስለሚሰማራ ጦር ግብጽ ከኢትዮጵያ ጀርባ ልዑክ መላኳን አሳወቀች። ለረጅም ዓመታት ከኢትዮጵያ ጋር ሲደረግ የነበረው ድርድር ተቋርጧልን ብላለች። የህዳሴው ግድብና የባህር በር ጉዳዮች የብልጽግናው መንግስት በዲፕሎማሲው ዓለም ያቀረበበት መንገድ ኢትዮጵያን ከፍ ያለ ዋጋ ያስከፈለ ስለመሆኑ ብዙዎች የሚገልጹት ነው። ከሶስትዮሽ ንግግሮችና የአፍሪካ ህብረት አደራዳሪነት አስወጥቶም የእናት መቀነት ወደሚላቸው እናለም ባንክና እንደ አሜሪካ ያሉ ሀገራት የህዳሴውን ግድብ ድርድር በመውሰዱም እንደ ዶናልድ ትረምፕ ያሉ መሪዎች እኛ ፋይናንስ ያደረግነው ነው ፕሮጀክት ነው የሚለውን በቅርቡም አስቀድሞ ደግሞ ግድቡን ግብጽ ታፈነዷለች እንዲሉ ያደረገ ነው የባህር ኃይል ማስፈሪያ ቦታ የሚለው ያለፉት ሁለት ዓመታት የብልጽግናው እንቅስቃሴም ግብጽ የኢትዮጵያ ጎረቤቶች ላይ እንድትገባም ጎረቤቶችም ኢትዮጵያን አጋር ሳይሆን ስጋት አድርገው መመልከት እንዲጀምሩ ያስገደደ ስለመሆኑ ይታመናል። የሶማሌላንድ የወደብ ባለቤት አደረግኳቸው አጀንዳን አንካራ ላይ ከሶማሊያ ጋር በፕሬዝደንት ኤርዶሃን አደራዳሪነት የዘጋው ብልጽግና ከ ከሶማሊያ ጋር የወደብ ተጠቃሚነት ስምምነትን በሶስት ወራት ውስጥ እፈራረማለሁ ብሎ የነበረ ቢሆንም እሱም የውሃ ሽታ ሆኗል። በዚህ ጉዳይ ላይ የግብጽ የውጭ ጉዳይ ሚኒስትር በድር አብደላቲ ከሰሞኑ የሰጡት ቃለ ምልልስ ደግሞ ከዛ የኢትዮጵያና ሶማሊያ ንግግር ጀርባም የካይሮ ስራን የሚያስታውስ ነው። ፕሬዝደንት ኤርዶሃን እና ቱርክ ሁለቱን የምስራቅ አፍሪካ መሪዎችን በሚያነጋግሩበት ወቅት ወደ ቱርክ አንካራ መልእክተኞች ልከው እንደነበር የሚገልጹት የግብፁ ሚኒስትር ዋነኛው ጉዳይ ደግሞ ስለ ቀይ ባህር ለማስረዳት ነው ሲሉ ነው ኦን ቲቪ ለተሰኘው ጣቢያ የተናገሩት ለቱርክ በወቅቱ የነገር ነው ጉዳይ የቀይ ባህር ድንበር ተጋሪ ያልሆነ የትኛውም አካል ባህር ኃይሉን የሚያስፍርበትን ሁኔታ ፈጽሞ አንቀበልም አንፈቅድም ብለን ነው ሲሉም ነው የገለጹት። ከዛ በኋላ የሞቃዲሾና አዲስ አበባው ንግግር የአንድ ሰሞን ሆኖ ቀርቷል። የኤርዶሃን የታቀደው ጉብኝትም እንዲሁ። የግብፁ የውጭ ጉዳይ ሚኒስትር ግን ይቀጥላሉ። እኛ የናይል ወንዝ የህልውናችን ጉዳይ ነው ይሉና ኢትዮጵያን አምስት ጊዜ የህዳሴው ግድብን ያለ ፈቃዳችን ሞልታለች በማለት ይከሳሉ። ለአስራ ሁለት ዓመታት ሲደረግ የነበረው ድርድር መቋረጡን አንስተው የግብፅ ህዝብን እመኑን፣ የውሃ ደህንነታችን የህልውናችን ጉዳይ ነው፣ አሳልፈን የምንሰጠው ነገር የለም ሲሉም ተሰምቷል። የብልጽግናው መንግስት የዲፕሎማሲ ኪሳራም የጨለማ ጊዜ ወዳጅ ከሚለው ሻቢያ ጋር እንኳን አብሮ የሚያስቀጥሉ አልሆነም። ከኢትዮጵያ ጋር ስለመዋሃድ ስትገልጽ የነበረችው ጅቡቲ አሁን ኢትዮጵያውያንን ውጡልኝ እያለች የምታሳድድ ፕሬዚደንቷ ኦመር ግልም እኛ እንደ ክራይሚያ አይደለንም ብለው የሚናገሩ ሆኗል። ደቡብ ሱዳን የአስራ ሁለተኛ ክፍል ተማሪዎችን የሚያግቱ ታጣቂዎችን ወደ ኢትዮጵያ የምታስገባም ወረዳ ከሌለው ሰንደቅ ዓላማ የሚተክሉ ኃይሎችም ያሏት ናት። በርስ በርስ ጦርነት ውስጥ ያለችው ሱዳን እንኳን ለድጋፍ የምታማትረው ወደ አስመራ ከሆነ ሰነባበትም። በኦሮሚያ ክልል ምስራቅ አርሲ ሌላ የሃይማኖት አባት መገደላቸው ተሰማ። በአካባቢው የሚፈጸመው ግድያና ጥቃት ተከትሎ በርካታ ነዋሪዎች ተፈናቅለዋልም ተብሏል። ባለፉት ተከታታይ ቀናት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን በኩል የተሰራጩ መረጃዎች አባቶችና ገዳማውያን ስለመገደላቸውና ስለመታፈናቸው የሚገልጹ ናቸው። በተመሳሳይ ወቅት ደግሞ የሃይማኖት አባቶች ሽልማት ለመንግስት ሹማምንት እንደሰጡ ይታወቃል። አዲስ አበባ ላይ ከቤተክርስቲያኒቷ የወርቅ ሀብል ለብልጽግና ሰዎች እየተሰጠም የቤተ ክርስቲያኒቱ ሰዎች ግድያ ግን እንደቀጠለ ነው። በኦሮሚያ ክልል ምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብ ሳድ ደብረ ሰላም መድኃኔ ዓለም ቤተክርስቲያን አገልጋይ የሆኑት ካህን ቀሲስ ተስፋ አይረታም ከሁለት ቀናት በፊት ከምሽቱ አንድ ሰዓት አካባቢም በታጠቁ አካላት በአሰቃቂ ሁኔታ መገደላቸውንም ዘግበዋል። የቤተክርስቲያኒቱ የሚዲያ ተቋማት ባሰራጩት መረጃም ባለቤታቸው በተመሳሳይ ሁኔታ መገደላቸው የተገለጸ ሲሆን አካባቢው ካህኑ የተወለዱበትና ከድቁና ጀምሮ በአሁኑ ወቅትም በቤተክርስቲያኑ በቅስና ማዕረግ እያገለገሉ ነበር ብለዋል። በአሁኑ ሰዓት በወረዳው እየተባባሰ የሚገኘውን አፈናና ግድያ ምእመናን በመፍራትና በመስጋት በአካባቢው የሚኖሩ ምእመናን ከተማዋን ለቀው የተሰደዱ መሆኑን ገልጿል። እነዚህን ግድያዎችን በተመለከተ የአቶ ሽመልስ አብዲሳ አስተዳደር አስተያየት ሲሰጥ አይስተዋልም። በቀደሙ ጊዜያት ግን ሸኔ የሚለው የኦሮሞ ነጻነት ሰራዊትን ተጠያቂ ሲያደርግ እንደነበር የሚታወስ ነው። የኦሮሞ ነጻነት ሰራዊት ከሰሞኑ በዝቋላ ገዳም የተፈጸመው ግድያ ጋር በተያዘ በሰጠው ምላሽ አባላቱ ምንም አይነት ተሳትፎ የላቸውም ሲል አስተባብሎ ነበር። አንድ የጦሩ ከፍተኛ አመራር ክስተቱን መንግስት በሀገሪቱ ውስጥ ባሉ የተለያዩ ቡድኖች መካከል አዳዲስ ውጥረቶች ለመቀስቀስ የቀየሰው ስትራቴጂ ነው። ታጣቂ ቡድኖች ምንም እንኳን የርዕዮተ ዓለምና የፖለቲካ ልዩነቶች ቢኖራቸውም ከብሔር ክፍፍል አሻገረው በማየት በስርዓቱ ላይ ማተኮር ጀምሯል። በመሆኑ መንግስት በኦሮሚያና በአማራ ክልል የሚንቀሳቀሱ ታጣቂዎች መካከል የነበረው መቃቃርና ልዩነት እየጠበበ መምጣቱ በእጅጉ አስጨንቆታል። ጥቃቶቹ እየተፈጸሙ ያሉትም መከላከያውን በማስወጣት የኦሮሚያ ክልል የጸጥታ ኃይሎች እንዲይዙት ከተደረገ በኋላ ነው ወዘ ይበዛበት የሚሉ ሀሳቦችን አንስተውም ነበርም። ዶናልድ ትራምፕ የሶሪያው መሪ የአሸባሪነት ስያሜ እንዲገመገም አዘዙ። ፕሬዚደንቱ አሜሪካ በሶሪያ ላይ የጣለችው ማዕቀብ እንዲነሳም ፈርሟል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለአስርት ዓመታት ያስቆጠረውና አሜሪካ በሶሪያ ላይ የጣለችው ማዕቀብ ሙሉ በሙሉ እንደሚያነሱ የገለጹ ሲሆን የቀድሞን የበሽር አልአሳድ መንግስትን የገረሰሱትን የታጣቂዎቹ ጥምረት መሪ አህመድ አልሻራም የአሸባሪነት ስያሜያቸው እንዲገመገምላቸው ትዕዛዝ አስተላልፏል። ዶናልድ ትራምፕ ከወራት በፊት ኤችቲኤስ ቴድሮስ እየተባሉ የሚጠሩ ታጣቂ ኃይሎችን የቀድሞ የበሽር አልአሳድ መንግስትን ከገረሰሱ ወዲህ በሶሪያ ላይ አሜሪካ የጣለችው ማዕቀብ ለማንሳት ፊርማቸውን እንደሚያስቀምጡ ገልጾ የነበረ ሲሆን አሁን ፊርማቸውን አኖረዋል። አሜሪካ የውጭ አሸባሪ ድርጅቶች ብላ በፈረጀቻቸው ላይ የጣለችው ማዕቀብ እንዳለ ይቆያል ያሉት ትራምፕ፣ ሆኖም የኤችቲኤስን ስያሜ እንደዚሁም ያልሻራን መለያ በተለየ መልኩ የተነደፈ ዓለም አቀፍ አሸባሪ የሚል መለያ ወይንም ስያሜው እንዲገመገም ለውጭ ጉዳይ ሚኒስትሩ ማርኮ ኮ ሩቢዮ መመሪያ መስጠታቸውን የመገናኛ ብዙኃን ዘግቧል። አሜሪካ በአውሮፓውያኑ 1979 ለመጀመሪያ ጊዜ ሶሪያን የሽብርተኝነት መንግስት ስትል መፈረጃ የሚታወቅ ሲሆን በአሁኑ ወቅት ደግሞ ለሶሪያ ጊዜያዊ መንግስት ድጋፍ በማድረግ እውቅና ሰጥተዋለች። ውሳኔው የመጣው ትራምፕ የአዲሱ የሶሪያው ፕሬዝደንት አህመድ አልሻራ ጋር በሪያድ ያደረጉትን ውይይት ተከትሎ ሲሆን በተለይም በሶሪያ መልሶ ግንባታና ከእስራኤል ጋር ያላትን ግንኙነት ወደ መደበኛ የማሸጋገር ሂደት ላይ ያተኮረ ነው። በወቅቱ ዶናልድ ትራምፕ በደማስ ቆሎ የሚገኘው አዲሱ አመራር እውቅና ለመስጠት ከወራት በፊት ቃል ገብተው ነበር። ዋሽንግተን ከደማስቆ ጋር ያላት ግንኙነት ለማስቀጠል በቱርክ የአሜሪካ አምባሳደር የነበሩትና ለረጅም ጊዜ ትራምፕ ታማኝ የነበሩት ቶማስ ባራክን የአሜሪካ የሶሪያ ልዩ መልክተኛ ተደርገው እንዲሾሙም ሆኗል። ባራክን በትናንትናው እለት በሰጡት መግለጫ በሶሪያ የፖለቲካ ለውጥና በአሜሪካ የነጻነት የመጀመሪያዎቹ ዓመታት መካከል ያለው ታሪካዊ ግንኙነት መቀጠሉን ጠቁሟል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደግሞ ለአመታት የሶሪያ ህዝብ ዋጋ ሲከፍል ቆይቷል። የሽብርተኞች መፈንጫ ሁናም ሶሪያ ቀጥላለች። በአዲሱ ጊዜያዊ መንግስት ይህ ይቆማል ብለው እንደሚያምኑ ነው የተናገሩት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማል